ሰላም ሰላም፣ እንዴት ናችሁ? ቴዲ ባጫ ነኝ። መረጃ ለመስጠት ያለው ወይዘሮ ፀዳለ መንገሻ ማናቸው? በዚህ በምስሉ ላይ የምትመለከቷቸው እማማ ወይዘሮ ፀዳለ መንገሻ ትውልድና እድገታቸው በአንኮበር ነው። አዲስ አበባ የመጡት በ17 አመታቸው ነው። አዲስ አበባ የመጡበት ምክንያት በስፖርት ኮሚሽን በጽዳት ሰራተኝነት ተቀጥሮ ነው። በ1960 ዓ ምት ታሪካዊ ግጥምጥም አላቸው። 1960 ዓምት ካምቦሎጆ አዲስ አበባ ስታዲዮም የዛን ጊዜ ዙሪያውን መብራት እየተገጠመለት ነበር። ያ ፓውዛው የምትመለከቱት ፓውዛ በሚሰራበት ጊዜ ነው። እሳቸውም የተቀጠሩት 1962 ዓምት ኢትዮጵያ ስድስተኛውን የአፍሪካ ዋንጫ ያዘጋጀችበት ጊዜ ነበረ እና እንደመታደል ሆኖ እማማ ፀዳለ አለም ስድስተኛውን የአፍሪካ ዋንጫ እንዲሁም አስረኛውን የአፍሪካ ዋንጫ የመመልከት እድል በስራ ላይም ሆኖ የማየት ተሳትፎ ነበራቸው። እማማ ፀዳለ መንገሻ ለ50 አመታት ከክቡር አቶ ይርነቃቸው ተሰማ እስከ አቶ ኢሳያስ ጅራ በፕሬዝዳንትነት በነበሩበት ጊዜ ማገልገል ችለዋል ማለት ነው። ለ50 አመታት ሲቀጠሩ በጥላት ሰራተኝነት፣ ከዛ በኋላም ትኬት ላይም ሰርተው ነበረ። በኋላ ላይም እንግዲህ ጡረታ እስከወጡበት ጊዜ ድረስ በአዲስ አበባ ስታዲዮም በተለይ በክቡር ትሪቡን መግቢያ ላይ የምትመለከቷቸው እጅግ በጣም ቆፍጣና ታማኝ፣ አዲስ አበባ ስታዲዮም ሊመጣ የሚገባውን ተመልካች ሁሉ እያንዳንዱን ሰው የሚያውቁና በታማኝነት ለረዥም አመት ማገልገል የቻሉ ናቸው። እንግዲህ ባለፈው ሰኔ አራት በሰባ አራት አመታቸው ህይወታቸው አልፏል። እንግዲህ አዲስ አበባ ስታዲዮም ሲቀጠሩ በሀያ ብር ነበር የተቀጠሩት እንግዲህ እስከ 175 ብር ድረስ የጡረታ እስኪወስዱበት ድረስ ጊዜ ሰርተዋል ማለት ነው። በነገራችን ላይ አንድ የማማን አስገራሚ ነገር ልንገራችሁ። በ17 አመታቸው መገናኛ ሲደርሱ የተከራዩበት ቤት አሁን ድረስ የሚኖሩት እዛ ነው። እንግዲህ በአምስት ብር የተከራዩት ቤት እየቀጠለ እየቀጠለ በጣም ትንሽ ጭማሪ ተደርጎበት ከ50 አመት በላይ የኖሩበት ትንሿ ቤት ውስጥ ነው ህይወታቸውም ያለፈው እና ያከራዩቸው የቀደምት ባልና ሚስቶች በህይወት ባይኖሩም የልጅ ልጆቻቸው ግን ያንን ቤት ተረክበው የእናትና የአባቶቻቸውን የአያቶቻቸውን ቃል ጠብቀው ብዙ የኪራይ ሳያስከፍሏቸው እንግዲህ ህልፈታቸውም በዛው በመጀመሪያ ቤታቸው በሚወዱት ቤት በተከራዩበት ቤት ሆኗል እና በዚህ አጋጣሚ ለአከራዮችም እንደዚህ አይነት አከራይ ይብዛል ለማለት ነው። ትንሽ ስለ ወይዘሮ ፀዳለ መንገሻ ለመንገር በጣም እግር ኳስን በጣም አብዝተው የሚወዱ ናቸው። በተለይ መንግስቱ ወርቁን፣ ሸዋን ግዛውን እና ሙሉጌታ ከበደን በጣም በጣም አብዝተው ይወደዋቸዋል። እሳቸው ግን በጣም ምኞታቸው በተለይ እኔ ሁለት ሶስት ዓመተ ምህረት ለ2004 አጥቢያ ኢንተርቪው አድርጊያቸው ነበረ እና በጣም ምኞታቸው በተለይ ይህ ትውልድ ለአፍሪካ ዋንጫ ቢያልፍ እንደው ሳልሞት ምኞቴ ነው ብለው ነበረ እና እንግዲህ ታሪካቸውም ሆኑ ሳይሞቱ በ2005 ዓ ም የኢትዮጵያ ብሔራዊ ቡድን በእሳቸው ትውልድ እንግዲህ ለአፍሪካ ዋንጫ ከዛ በኋላ እንግዲህ በአሰልጣኝ ውበቱ ደግሞ 2012 ላይ ለማለፍ በቅተናል። ስለዚህ ሁለት ትውልድ በአፍሪካ ዋንጫ ሲያልፋይተዋል። በሳቸው ጊዜ ግን የስድስተኛውን አፍሪካ ዋንጫ የአስረኛውን አፍሪካ ዋንጫ ማማ ፀዳለ ለመመልከት ችለዋል። በተለይ ደግሞ የሴካፋ ዋንጫን 1980 ከ37 ዓመት በፊት የነበረውን በዛው በስታዲየም ተገኝተው ስራም እየሰሩ ተመልክተዋል። እንዲሁም በ1997 አመተ ምህረት እንዲሁም በ1998 ሁለቱንም ሴካፋ ዋንጫ ስናነሳ ማማ ፀዳለ የታሪኩ አባል ነበሩ ምክንያቱም በር ላይ ቆመው ተጫዋቾቻችን ቀድመው ወደ ስታዲዮም ሲገቡ እሳቸውን ሰላም እያሉ ነበረ ወደ ስታዲዮም የሚገቡት ስለዚህ ማማ ፀዳለ ለድሉ አንዱ መገኛ ነበሩ ምክንያቱም ምርቃታቸው ከፍ ያለው ነውና እንዲሁም የኢትዮጵያ ብሔራዊ ቡድን በተለይ ታዳጊዎቹ እና ወጣቶቹ አሰልጣኝ ጋር ሲያቱ ወደ ዓለም ዋንጫም ሲሄድ ማማ ፀዳለ በዚሁ የታሪኩ አባል ነበሩ። በአጠቃላይ እማማ ፀዳለ መንገሻ አዲስ አበባ ስታዲዮም ክቡር ትሪቡን በር ላይ በመቀመጥ ወደ አራት መቶ የክቡር ትሪቡን ቋሚ ደንበኞች እንዲሁም ጋዜጠኞች፣ የሚዲያ ባለሙያዎች ጥሪ ተደረገላቸው እንግዶች ሲገቡ ማን መግባት እንዳለበት እንደሌለበት በደንብ የሚያውቁ የሚለዩ ናቸው። እንግዲህ ያው ሞት አይቀርም። ነገር ግን እማማ ፀዳለ ለሰሩት መልካም ስራ በጎ ስራ ሁሉ ሲመሰገኑ ይኖራሉ። በጣም ነው መወዶት፣ በጣም ነው ማከብሮት። ከኔ ጋር በጣም ጥብቅ ቅሩኝነት ነበረን። እናቴ እግዚአብሔር አምላክ ነፍሱን በአጸደ ገነት ያኑርልኝ። እማማ ፀዳለ መንገሻ በሰባ አራት አመታቸው እንግዲህ ህይወታቸው አልፈዋል። ነፍስ ይማር ለማለት ነው። በጣም ወዶት አለው። በጣም አከብሮት አለው።